ሰላም ሰላም ጤና ይስጥልኝ። የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሸር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ነባር ቤተሰቦቻችን ደግሞ ላይክ እና ሸር እያደረጋችሁ አማርኛ እንዲሁም እንግሊዘኛ ማንበብና መጻፍ ለተቸገሩ ሁሉ እያንዳንዱ በያሉበት የዓለም ዳርቻ ሁሉ ሸር እያደረጋቸው አዳርሱልኝ። አማርኛም በተለይ ለማንበብ ለመጻፍ ተቸግረው እንዲሁም ጸሎት ማድረስ አሊያም ደግሞ ቁርኣን መቅራት ሌሎችንም በየተቋሙ እየሄዱ ፈርመው ገንዘብ ማውጣትም ሊሆን ይችላል። ስማቸውን መጻፍ ለተቸገሩ ጣታቸውን ለሚሰዱ እነሱን እንቀርፋለን ብለን የተነሳንበት ዋናው አላማ ስለሆነ ማንኛውም ይህን ቪዲዮ የሚመለከት ሰብስክራይብ እያደረገ እንዲሁም ለሌሎች ሸር እያደረገ እንዲያዳርስ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። እያንዳንዱን ይህንን ከመጀመሪያው እስከ መጨረሻው ረጋ ብላችሁ ለመመልከት ሞክሩ። አማርኛን በአጭር ጊዜ አቀላጥፋችሁ እንድትጽፉና እንድታነቡ እናደርጋለን። ከዚህ በተጨማሪ ደግሞ እንግሊዝኛ ውክልናቸው ምን እንደሚመስሉ የአማርኛ ፊደሎች ከመጀመሪያው ከሀ እስከ ፐ ያሉ በእንግሊዝኛ እንዴት እንደሚነበቡና ውክልናቸውስ ምን እንደሚመስል እያንዳንዱን የምናይበት ቪዲዮ ነው የሚሆነው። እናንተ የሚጠበቅባችሁ ቪዲዮውን ከመጀመሪያው ጀምራችሁ እስከ መጨረሻው ረጋ ብላችሁ መመልከት ብቻ ነው ማለት ነው። እያንዳንዱን ለምሳሌ የኘ ፊደል በምን ትወከላለች? የሃ ፊደል በምን ትወከላለች? የኸ ፊደል በምን ትወከላለች የሚለውን አማርኛዎችን በእንግሊዘኛ ካወቅነ እንግሊዘኛ ለማንበብና ለመጻፍ አንቸገርም ማለት ነው። ቅድሚያ ግን መሆን ያለበት ምንድን ነው? የእንግሊዘኛ ፊደሎችን ኤቢሲዲ የሚሉትን ማወቅ ይጠበቅብናል። እያንዳንዱን ከኤ እስከ መጨረሻው ዜድ ያሉ የአማርኛ 26 ፊደሎችን ማወቅ ይጠበቅብናል። እነሱን ካወቅነ በኋላ ደግሞ የአማርኛ ፊደሎች ከሀ እስከ ፐ ያሉ ፊደሎች በምን ይወከላሉ? ለምሳሌ የሀ ፊደል በማን ይወከላል? የለ ፊደል በማን ይወከላል? የሰ ፊደል ሌሎችም በማን ይወከላሉ? እንግሊዘኛ የትኛው ነው ሊወክላቸው የሚችለው? የሚሉትን እያንዳንዱን ማወቅ ይጠበቅብናል ማለት ነው። ይህንን ደግሞ ለማወቅ ደግሞ መጀመሪያ ከሀ ጀምረን እየሰራን ነው አሁንም ያለነው እስከ መጨረሻው አንድ ባንድ እየተከታተላችሁ ሁሉንም የአማርኛ ውክልናቸውን ማወቅ ትችላላችሁ። ከዚህ በተጨማሪ ከፍ ስንል ደግሞ ሰላምታዎችን፣ እንዲሁም ቃላቶችን ከፍ ስንል አረፍተ ነገሮችን እንዴት አድርገን ነው በአማርኛ ማንበብ የምንችለው የሚለውን እያንዳንዱን ለወደፊትም የምንሰራ ስለሚሆን እናንተ የሚጠበቅባችሁ ምንድን ነው? ሁሌም የሚለቀቁ ቪዲዮዎች ከእናንተ ጋር እንዲደርሱ ሰብስክራይብ ብላችሁ በተኗን ጫን ስትሏት እያንዳንዱ በየቀኑ የሚለቀቁ ቪዲዮዎች ከእናንተ ጋር ይደርሳሉ። ሰብስክራይብ እና ሸሪ ማድረጋችሁን እንዳትረሱ። ቀጥታ ወደ ትምህርቱ ነው የምንሄደው። አማርኛ አማርኛ እና እንግሊዝኛ ፊደላትን በአንድ አድርጎ ማጥናት። አማርኛና እንግሊዝኛ ፊደላትን በአንድ አድርጎ ማጥናት እንዴት ነው? በአንድ አድርገን የምናጠናቸው? ከዚህ ጋር እንደምታዩት ከኘ እስከ ሀይ ያሉ ሶስት ፊደሎች አሉ። እንዴት አድርገን እንደምናጠና ረጋ ብላችሁ ለመከታተል ሞክሩ። ኘ ስንል ምንድ ነው የሚሆነው? ጂኤንኢ ኘ፣ ኘ ጂኤንኢ፣ ኛ። ኘ ኙ ስንል ደግሞ ጂኤንዩ፣ ኙ ኙ፣ ጂኤንዩ ኙ ሶስተኛዋ ኝ የምትባለዋ ደግሞ ምንድነው የምትሆነው ጂ ኤን አይ ኝ ጂ ኤን አይ ኝ አራተኛዋ ጂ ኤን ኤ ኛ ኛ አራተኛ ፊደሎች ምንድነው የሚሆኑት አፋችን ሙሉ ለሙሉ ከፍተን እንጠራቸዋለን ማለት ነው አፋችን ሙሉ ለሙሉ ከፍተን የምንጠራቸው አራተኛ ፊደሎች ናቸው ኛ እንላቸዋለን ኛ አምስተኛ ደግሞ ኘ ከመጀመሪያው ጋር ተመሳሳይ ድምፅ አላቸው ተመሳሳይ ድምጽ አላቸው። ቅርጻቸው የተለያየ ቢሆንም ከመጀመሪያው ጋር ኘ ተብሎ ነው የሚጠሩ። የፊደል ውክልናቸውም ተመሳሳይ ነው። ጂኤንኢ ይሄኛውም ጂኤንኢ ነው የሚሆነው። ስለዚህ ኘ ኘ እንላቸዋለን። የቅርጽ ልዩነት እንጂ የድምፅ ልዩነት የላቸውም ማለት ነው። የድምጻቸው አንድነት እንዲሁም የቅርጻቸው ግን ልዩነት ነው ማለት ነው። ስለዚህች አምስተኛዋ ኘ እንላታለን። ከዛ ስድስተኛዋ ደግሞ ኚ እንላታለን። በድምጿ ከሶስተኛዋ ጋር ተመሳሳይ ነች በድምጿ ከሶስተኛዋ ጋር ተመሳሳይ ነች፣ ኝ። እነዚህ ፊደሎች የምንጠቀማቸው በሁለቱንም በአንድ ቦታ ሳይሆን በተቀያየር ቦታ ግን ሁለቱን እንደፈለግነ ሶስተኛውንም አምስተኛውንም መጠቀም እንችላለን። ማለት ሶስተኛውንም ስድስተኛውንም መጠቀም እንችላለን። የመጀመሪያውንም አምስተኛውንም እያቀያየርነ መጠቀም እንችላለን። ምክንያቱም ተመሳሳይ ድምፀት ያላቸውን ፊደላት እየቀያየርነ ቦታ መጠቀም እንችላለን ማለት ነው። ስለዚህ ጂ ኤን ካልነ ምን ማለታችን ነው? ኝ ስድስተኛዋ ኒ ማለታችን ነው። ኒ የመጨረሻዋ ደግሞ ጂኤንኦ ኞ ጂኤንኦ ኞ ኞ ኒ ኛ ኙ የኘ ፊደል ይሄን ይመስላል ከመጀመሪያው እስከ መጨረሻው። ከዚህ ቀጥሎ የምናገኘው ፊደል ደግሞ አ ይባላል። አ ማለት የአማርኛ የሁሉም የሰላሳ አራቱ ፊደላት አናባቢ ተብሎ የሚጠራው ፊደል ነው። አ ማለት የአማርኛ ፊደሎች አናባቢ ከአ እስከ ኦ ያሉት ሰባቱ ፊደላት የአማርኛ ፊደል አናባቢ ተብለው ይጠራሉ በሙሉ እዚህ ጋር የምታያቸው። በእንግሊዝኛ ደግሞ አሁንም የተቀመጡት ደግሞ የእንግሊዘኛ የሃያ ስድስቱ ፊደላት አናባቢ ናቸው። የእንግሊዘኛ የሃያ ስድስቱ ፊደል አናባቢ ናቸው። እነዚህ ከታች የተቀመጡት የእንግሊዝኛ ቫውሌተር ይባላሉ። ቫውሌተር የአማርኛ አናባቢዎች የአዘር ከሆኑ የእንግሊዝኛ አናባቢዎች ደግሞ ከዚህ ጋር የምታዩቸው ሙሉ ቫውሌተሮች ናቸው ማለት ነው። ቫውሌተሮች የእንግሊዝኛ ፊደል አናባቢ አ ደግሞ የአማርኛ የ34ቱ ፊደላት አናባቢ ተብሎ ይጠራል። በጥቅሉ በእንግሊዝኛ ሚሆን በአማርኛ የአዘር ምንድነው የሚሆነው? ውክልናውም ራሱ አም የሚባለው አናባቢ ነው ማለት ነው። እንግሊዝኛው ቫውሌተር ከሆነ አማርኛው አናባቢ ተብሎ ይጠራል ማለት ነው። ከዚህ ጋር እንደምታዩት የመጀመሪያው አ በማን ነው የሚወከለው? በኤ አ እንለዋለን ኤ ማለት አ ማለት ነው በአማርኛ ኤ ኡ ስንል ደግሞ ዩ ዩ ራሱ ምንድነው ቫውል ሌተር ነው ቫውል ሌተር ስለዚህ ኡ ስንል ዩ እንላለን ማለት ነው ዩ ኢ ስንል ደግሞ ምን እንላለን አይ አይ ራሱ ቫውል ሌተር ነው አይ ኢ እንለዋለን አይ ኢ አ ደግሞ አራተኛው አ ነው በድምጽ እና በቅርጽ የተለያየ ቢሆንም በቅርጽ ከመጀመሪያው ጋር የተለያየ ነው፣ በድምጽ ግን አንድ ነው። ስለዚህ ድምጸቱን ነው የምንወስደው። እዚ ጋር አናባቢ ማለት ድምጸት ስለሆነ አ አ ተመሳሳይ ይሆናል ማለት ነው። አ ኤ ኤ ይሆናል ማለት ነው። ከዛ ወደ አምስተኛው ስኔት ደግሞ ኢ ማለት ኤ ማለት በማን ይወከላል? በኢ ኤ ስንል በማን ነው ምንወክለው? በኢ ብዙዎቻችን ኤ ስንል አ ወይም ኤ በዚችኛው ማለት ነው የምንወስደው። ግን እዚህ ጋር የምታዩት ምንድነው? ኢ ካልነ በኤ እንወክለዋለን ማለት ነው። ስድስተኛዋ እ ካልነ ደግሞ አሁንም እ በማን ነው የምትወከለው? በአይ እ በአይ ትወከላለች። እ በአይ ኦ ደግሞ በማን ይወከላል? በኦ ኦ ኦ ሁለቱም ተመሳሳይ ነው። የእንግሊዘኛውም ኦ ነው የምንለው የአማርኛውም ኦ ነው የምንለው። የእንግሊዘኛውም የአማርኛውም ኦ ብለን እናነባለን ማለት ነው። ኦ እ ኢ ኦ እ ኤ አ ስለዚህ እነዚህ የአማርኛም የእንግሊዘኛም አናባቢ ድምጾች ተብለው ይጠራሉ የእንግሊዘኛ ቫውል ሌተሮች ከዚህ ጋር እንደምታዩዋቸው አምስት ናቸው ከላይ ደግሞ ሰባቶቹ ደግሞ የአማርኛ አናባቢ ፊደሎች ናቸው ማለት ነው ከዚህ በመቀጠል የምናገኘው ደግሞ ማነው ሀ የሚባል ፊደል ነው የጉሮሮ ድምፅ ሀ የምንለው ማለት ነው የመጀመሪያው ሀ በማን ነው የምንወክለው? በኤች ኢ ሀ ኤች ኢ ካልነ ማን ነው ሀ ሀ። ሁ ካልነ ደግሞ ኤች ዩ ሁ ኤች ዩ ሁ። ሶስተኛው ሂ ካልነ ምንድን ነው የምንለው? ኤች አይ ሄ ሄ። አራተኛው ኤች ኤ ከመጀመሪያው ጋር የተለያየ ነው የሚሆነው ምክንያቱም የመጀመሪያው ሀ ስለሆነ የአራተኛው ሀ ፊደሉ የሀዘር ቢሆን ኖሮ የመጀመሪያውም ኤችኤ ነበር የሚሆነው ግን ፊደሉ የሀ ስለሆነ ማን ነው የሚሆነው የአራተኛው ኤችኤ የመጀመሪያው ደግሞ ኤችኢ ይሆናል ማለት ነው ስለዚህ አራተኛው ማን እንለዋለን ሀ ሀ ከዛ ወደ አምስተኛው ባለቀለበቱ ስንሄድ ደግሞ ምንድን ነው የሚሆነው ኤችኢ ሄ ሄ ኤችኢ ሄ ስድስተኛው ህ ኤች ብቻ ይሆናል ማለት ነው ህ ህ ህ የመጨረሻው ደግሞ ሆ ኤች ኦ ሆ ሆ ሆ ህ ሄ ሀ ሂ ሁ ሀ ብለን እንገልጻቸዋለን ማለት ነው ቤተሰብ ዛሬ ያየናቸው ፊደላት ምንድን ነው ከኤ እስከ ሀ ያሉ ፊደላት ሶስት ተከታታይ ፊደላትን በአማርኛና በእንግሊዝኛ ወክልናቸው ምን እንደሚመስል ረጋ ብለን ያየ ናቸው እንግዲህ ይህ ቪዲዮ የተመቻችሁ ይመስለኛል። እንግዲህ ከተመቻችሁ ላይክና ሸር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ነባር ቤተሰቦቻችን ደግሞ አማርኛ እንዲሁም እንግሊዝኛ ማንበብና መጻፍ ለተቸገሩ ሸር እያደረጋችሁ አዳርሱ እያልኩኝ አሁንም በድጋሚ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም፣ በማንኛውም የሶሻል ሚዲያ አማራጮች ልታገኙን ትችላላችሁ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ ደግሞ እናንተ ይህንን ቪዲዮ ላይክና ሸር እያደረጋችሁ ጠብቁኝ። ሌላ አዲስ ቪዲዮ ይዤላችሁ ነው የምመጣው። እስከዛ መልካም ጊዜ ይሆንላችሁ።